ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ያለ እድሜ የሚያስረጁ አንዳንድ ተግባራቶችን ይሆናል። በተለይ በተለይ ዛሬ ይሄን ሀሳብ ማንሳት የወደድኩት በአሁኑ ሰዓት ላይ በርካቶች ላይ ይሄን ችግር እያየሁ ስለሆነ ነው። ከዚህ ከአኗኗር ከአመጋገብ ከተለያዩ ነገሮች ጋር ተያይዞ ገና በልጅነት በሀያ በእድሜ በሀያው በሰላሳው የእድሜ ክልል ውስጥ ሆናችሁ ነገር ግን በጣም የትልቅ ሰው መልክ እንዲኖራችሁ በአቅምም በጤንነትም በጣም የትልቅ ሰው ተክለ ሰውነት አቅም ጤንነት እንዲኖር የሚያደርጋችሁ በርካታ ነገሮች አሉ። ይህንንም ባለማወቅ ብዙ ሰዎች ይህን ስህተት እየሰሩ ለእንደዚህ አይነት ችግር ይዳረጋሉ። ስለዚህ ገና በወጣትነታችሁ እንዳታረጁ አቅማችሁ እንዳይደክም በተለይ ቆዳችሁ ያለ እድሜያችሁ ተሸብሽቦ ይሄ ግርጅፍ ያለ የትልቅ ሰው መልክ እንዳይኖራችሁ እነዚህ ነገሮች ማየት ማወቅና መጠንቀቅ ያስፈልጋል የወጣትነት ውበታችሁን የወጣትነት ቆዳችሁን፣ ጤንነታችሁን ይዛችሁ ለረጅም ጊዜ ለመቆየት እነዚህን ነገሮች እወቁ፣ ተጠንቀቁ። ምንድን ናቸው? እስቲ በዝርዝር እናያቸዋለን። አብራችሁን ቆዩ። ዶክተር ዮናስ ናይል ቻናል አዲስ ከሆናችሁ ሰብስክራይብ በማረግ የደውል ምልክቷንን በመጫን ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ እና ሼር እያደረጋችሁ በርካቶች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቁ፣ በቀጥታ ወደ ሀሳባችን እንግባ። በአንደኛ ደረጃ የምነግራችሁ በጣም ሰውነታችሁን ቆዳ አቅማችሁን የሚገለውና ትልቅ ሰው እንድትሆኑ የሚያደርጋችሁ በቂ የፀሐይ ብርሃን አለማግኘት። በተለይ በተለይ ይሄ ነገር በአሁን ሰዓት ላይ የተወሰነ ትኩረት እየተሰጥተው መጥቷል። የዚህ የቫይታሚን ዲ እጥረት እየተባለ በተለይ በሀገራችን ኢትዮጵያ በቂ ጤናማ የሆነ አየር፣ ጤናማ የሆነ የፀሐይ ብርሃን እያለ በርካታ ሰዎች በቂ ፀሐይ ባለማግኘት የተነሳ አንደኛ ለቫይታሚን ዲ እጥረት ይጋለጣሉ። ሁለተኛ ከዚህ ከቆዳ ጋር ተያይዞ በአጠቃ አጠቃላይ ከሰውነት ከጤና ጋር ተያይዞ በጣም የተለያየ ጉዳት ውስጥ እየገቡ ይገኛሉ። ይህን በደንብ ማወቅ አለባችሁ። ቆዳችሁ፣ ሰውነታችሁ በአጠቃላይ በቂ የሆነ የፀሐይ ብርሃን ማግኘት አለበት። በተለይ ይሄ ብዙ ጊዜ አሁን ቤት ውስጥ ቁጭ ብላችሁ የምትውሉ ወደ ውጭ ማትወጡ ይሄ ከፀሐይ ብርሃን ጋር ብዙ ግንኙነት የሌላችሁ ወይ ከቤት ወደ ቢሮ ከቢሮ ወደ ቤት ብቻ የምትሆኑ እንደዚህ የአኗኗር ዘይቤያችሁ ብዙ ከፀሐይ ጋር የማያገናኛችሁ ከሆነ ይሄን ነገር ማወቅ እና መጠንቀቅ አለባችሁ። እዚህ ጋር መናገር የምፈልገው በተለይ ብዙ በስደት ያላችሁ እህቶቼ ወንድሞቼ እንደምትሰሙኝ አውቃለሁና፣ አሁን ይሄ በስደት በሰው ቤት ውስጥ ያላችሁ ብዙም ወደ ውጭ የማትወጡ በቃ ዛው ቤት ውስጥ ብቻ ስትሰሩ የምትኖሩ ሰዎች ይሄን ነገር በደንብ ትኩረት መስጠት አለባችሁ። በተቻላችሁ አቅም የተወሰነ ወጣ እያላችሁ ጠዋት ላይ የጠዋት ፀሐይ የጠዋት ብርሃን ማግኘት ለቆዳችሁም ጤንነት ጥሩ ነው። በአጠቃላይ በሰውነታችሁ ላይ ከቫይታሚን ዲ ጋር ተያይዞ እጥረት እንዳይፈጠር እና የተለያየ ችግር ውስጥ እንዳትገቡ ይረዳል። ስለዚህ ይሄ በቂ የፀሐይ ብርሃን አለማግኘት በራሱ ያለ እድሜ እንደሚያስረጅ ማወቅ አለባችሁ። ሌላው በቂ ፈሳሽ አለመውሰድ፣ በተለይ ውሃ አለመጠጣት። ይሄ ስለ ውሃ ከዚህ ቀደም በጣም በርካታ ቪዲዮ ሰርቻለሁ። የውሃን አንድ ሰው በቀን ምን ያህል ውሃ መጠጣት አለበት የሚሉትን በአጠቃላይ ከዚህ ቀደም ሰርቼላችኋለሁ። እዚህ ጋ ግን የተወሰነ ዋና ዋናውን ነገር ለመንገር ያህል አሁን በቂ ፈሳሽ አለመውሰድ ያለ እድሜ ያስረጃል አልኳችሁ። ይሄ ምን ማለት ነው? አሁን በቂ ፈሳሽ ማለት ምን ያህል ነው የሚለውን ነገር ስናይ አንድ ሰው በቀን ውስጥ ከሚያደርገው የእንቅስቃሴ ጋር ተመጣጣኝ የሆነ ውሃ መውሰድ ማለት ነው። አሁን በተለምዶ በቀን እስከ ሁለት ሊትር ውሃ መጠጣት አለባችሁ ወይም እስከ ስምንት ብርጭቆ ውሃ ይባላል ነገር ግን ይሄ አቬሬጅ ነው እንጂ ለሁሉም ሰው አሁን ቁጭ ብሎ የሚውል ሰውም በጣም ሲደክመው ስፖርት ሲሰራ ሲያልበው የሚውል ሰውም እኩል ሁለት ሊትር ውሃ በቀን ይወስዳል ማለት አይደለም። ብዙ እንቅስቃሴ ማታደርጉ ቁጭ ብላችሁ የምትውሉ እስከ አንድ ነጥብ አምስት ውሃ በቂ ነው። ነገር ግን አድካሚ ስራ የምትሰሩ የሚያልባችሁ በጣም ከፍተኛ ስፖርት የምትሰሩ እንደዚህ አይነት እንቅስቃሴ ላይ አክቲቭ የሆናችሁ ሰዎች በቀን ሶስት ሊትርም አራት ሊትርም ውሃ ልጠጡ ትችላላችሁ። ስለዚህ እዚህ ጋር ዋና መያዝ ያለባችሁ ምንድን ነው በቀን ከማ ከማደርገው እንቅስቃሴ ጋር ተመጣጣኝ የሆነ ውሃ እየወሰድኩ ነው ወይ የሚለውን ግንዛቤ ውስጥ መክተት አለባችሁ። በቂ ፈሳሽ አለማግኘት በራሱ አቅምን እያዳከመ ያለ እድሜያችሁ እንድታረጁ ያደርጋል። ይህን ጥንቃቄ አድርጉ። ሌላው ነገር ጣፋጭ ነገሮችን አዘውትሮ መውሰድ ነው እንግዲህ ስለ ጣፋጭ ስናወራ አርቴፊሻል ነገሮችም ትኩረት አድርጋችሁ የምትወስዱ ከሆነ አሁን የለስላሳ መጠጦችን አብዝታችሁ የምትጠጡ ከሆነ ምግባችሁ መጠጣችሁ ሁሉ ይሄ ጣፋጭ ነገሮች የበዛበት ስኳር በጣም የምታበዙ እንደዚህ ከጣፋጭ ነገር ጋር በደንብ ግንኙነት የምታደረጉ ሰዎች ያህን ነገር መቀነስ ያስፈልጋል። ጣፋጭ ነገር ማብዛት በራሱ በሰውነት ላይ በጣም በርካታ ጉዳቶች ያመጣል። አንዱ ያለ እድሜ እንድታረጁ ስለሚያደርግ ነው። ሌላው ደግሞ ከዚህ ከሶስት ጋር ተያይዞ ለምሳሌ ሲጋራ ማጨስ አልኮል መጠጦችን አዘውትሮ መጠቀም እንደዚህ አይነት ሱሶች በራሳቸው በጣም ቆዳችሁን ይጎዳሉ፣ የውስጥ አካላቶቻችሁን ይጎዳሉ። በአጠቃላይ ያለ ዕድሜ እንድታረጁ ያደርጋሉ። ሲጋራ ማቆም ያስፈልጋል። አልኮል መጠጦችን ጠንከር ያሉ አልኮሎችን በተለይ ብዙም ባትዳፈሩ መልካም ነው። ይሄ ከሱስ ጋር ተያይዞ ማወቅ አለባችሁ። ሌላውና መሰረታዊ በርካታ ሰዎችን ለበርካታ ጉዳት የሚዳረገው ደግሞ ጭንቀት ነው እንግዲህ ጭንቀት በጣም በሰውነታችን ውስጥ ከሆርሞን መዛባት ጋር ተያይዞ ከደም ዝውውር ጋር ተያይዞ በርካታ ችግሮችን ያመጣል። ከነዛ ውስጥ አንዱ ያለ እድሜ እርጅና ነው። በጣም ፊታችሁ ግርጅፍ እንዲል እንዲሸበሸብ ያደርጋል። ሽበት ያለ እድሜ እንዲወጣባቸው ያደርጋል። በውስጥም ደግሞ የሆርሞን ችግሮች ያመጣል። የተለያዩ ከግፊት ጋር ተያይዞ በርካታ ጉዳቶች ስለሚያመጣ በጣም ገና በልጅነት እንድታረጁ ለተለያየ ሕመም እንድትዳረጉ የሚያደርጋችሁ ጭንቀት ነው። ስለዚህ ይሄ በስራ የሚሆን ጋር ህይወትም ቢሆን በአጠቃላይ በማህበራዊ ግንኙነታችሁ ላይ የሚያስጨንቃችሁ ነገሮች ካሉ በልኩ ማሰብና እና በተቻለ አቅም ራስን ዘና የሚያደርጉ ነገሮችን በማድረግ ከዚህ ከጭንቀት ለመውጣት መሞከር ያስፈልጋል። ጭንቀት በጣም በሽታ እንደሆነ መታወቅ አለበት። በመጨረሻ እንደምጨምርላችሁ ይሄ በፋብሪካ ተቀነባብረው የሚወጡ ምግቦች ናቸው። እንግዲህ እነዚህ አርቴፊሻን ምግቦች እስከ ካንሰር ደረጃ የሚያደርስ በጣም የተለያዩ ጉዳቶችን ያመጣል። እንደዚህ አይነት ነገሮች ላይ ትኩረት ማድረግ የለባችሁም። እነዚህ ታሽገው የሚሸጡ የትኛው ምግብን መጠጥም፣ አሁን የስጋ ውጤቶች ሊሆን ይችላል፣ ጣፋጭ ነገሮች ሊሆን ይችላል፣ ይሄ ጁሶች አሁን በካርቶን በተለያዩ ፕላስቲኮች እየታሸጉ የሚሸጡ ሄጁሶች የለስላሳ መጠጦች ሊሆኑ ይችላሉ። የፋብሪካ የተለያዩ ምግቦች። እነዚህ ነገሮች እንግዲህ ለረጅም ጊዜ እንዲቀመጡ እየተባለ የተለያየ ጣዕም እንዲኖራቸው እየተባለ በውስጣቸው የሚገቡባቸው የተለያዩ የኬሚካል መጠኖች አሉ። የጨው መጠኑ የቅባት መጠኑ በርካታ ነገሮች አሉ። እነዚህ ከዚህ ከእርጅና ቶሎ ከማስረጀት ባለፈ በሰውነታችሁ ውስጥ ከተለያዩ የጤና ክፍሎች ጤና አካላቶቻችሁ ጋር ተያይዘው ጉዳትን ያመጣሉ። በተለይ ለካንሰር የማጋለጥ እድላቸው በጣም ሰፊ ነው። ስለዚህ በተቻላቸው አቅም ኦርጋኒክ ነገሮችን ለመመገብ ሞክሩ እንጂ ይሄ የፋብሪካ ምርቶች ጋር ተቀነባብረው የሚወጡ ምግቦች ላይ ብዙም ትኩረት ባታደርጉ መልካም ነው። በአጠቃላይ ከዚህ ከአኗኗር ከአመጋገብ ጋር ተያይዞ እነዚህን ነገሮች ግንዛቤ ውስጥ መክተትና ማስተካከል ያለ እድሜ እርጅናንም ትከላከላላችሁ በሰውነታችሁም ላይ ጤናችሁን በከፍተኛ ሁኔታ ታ ተሻሽ ላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።